ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 19 ወይም ጁን 26 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘናላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ። ወደ ዕለቱ የምንዛሬ መረጃዎቻችን እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ66 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 133 ብር ከ08 ሳንቲም ገዝቶ 135 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ገዝቶ 134 ብር ከ13 ሳንቲም እየሸጠ ይገኛል። አንድ ዩሮ በጥቁር ገቢያ 188 ብር ከ88 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ23 ሳንቲም ገዝቶ 157 ብር ከ31 ሳንቲም እየሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም እየተሸጠ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 201 ብር ከ10 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 165 ብር ከ17 ሳንቲም ገዝቶ 168 ብር ከ48 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 117 ብር ከ76 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 97 ብር ከ60 ሳንቲም ገዝቶ 99 ብር ከ55 ሳንቲም እየተሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ተገዝቶ 96 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 105 ብር ከ47 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 86 ብር ከ55 ሳንቲም ገዝቶ 88 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 22 ብር ከ53 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 18 ብር ከ55 ሳንቲም ገዝቶ 18 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ተገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 221 ብር ከ43 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 181 ብር ከ03 ሳንቲም ተገዝቶ 184 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም እየሸጠ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 528 ብር ከ22 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱበይ ድርሃም በጥቁር ገበያ 43 ብር ከ98 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ተገዝቶ 36 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 43 ብር ከ11 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 419 ብር ከ81 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 228 ብር ከ06 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 428 ብር ከ90 ሳንቲም ሲመነዘር፣ አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ06 ሳንቲም እየተመነዘረ ነው። የግብፅ ፓውንድ በጥቁር ገበያ 3 ብር ከ24 ሳንቲም እየተመነዘረ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን የቀረብን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሰብስክራይብ አርጋችሁ ለምትከታተሉን ቤተሰቦቻችን ደግሞ ታላቅ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ መልካም ቀን።